በዛሬው የማህደር ወሎ መሰናዶችን በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት ሰባተኛውን ሀገር አቀፍ የምርምርና የቴክኖሎጂ ኮንፈረንስ ማካሄዱንና በዚህ የምርምር ኮንፈረንስ ላይ የቀረቡ የምርምር ሀሳቦችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት በቴክኖሎጂ ዘርፍ ብቁና ዓለም አቀፍ ተወዳዳሪ ዜጎችን ለማፍራት እየሰራ ይገኛል። ኢንስቲትዩቱ በውጭና በሀገር ውስጥ ከሚገኙ ተቋማትና ምሁራን ጋር በመተባበር እቅዱን እውን ለማድረግ የሚያስችሉ የተለያዩ ተግባራትን በማከናወን ላይ ነው። ከእነዚህ መካከል ደግሞ የምርምር ኮንፈረንሶችን ማካሄድ ይጠቀሳል። ዩኒቨርሲቲው የሳይንስ የቴክኖሎጂና የፈጠራ ምጥቀት ለዘላቂ ልማት በሚል መሪ መልእክት ሰባተኛውን ሀገር አቀፍ የምርምር ኮንፈረንስ አካሂዷል። ተደርጓል። ኮንፈረንሱ በዋናነት ሁለት አላማዎች እንዳሉት ም ነው የተገለጸው። የዚህ ኮንፈረንስ ዋና አላማ ስናየው በሁለት መልኩ መክፈል ይቻላል። የመጀመሪያው የዚህ ኮንፈረንስ ዋና አላማ ኖሎጂ ሼሪንግ እና ትራንስፈር ነው። በዘርፉ በቂ እውቀት ያላቸው ተመራማሪዎች የደረሱበትን የምርምር የሪሰርች ፋይንዲንግ ለሌሎች አጋር አካላት የሚያጋሩበት ነው። ይህን ሲያደርጉ እንግዲህ በዚህ ሂደት ለነሱም ቢሆን ጠቃሚ የሆነ ፊድባክ ያገኛሉ። መስተካከል ያለባቸው የበለጠ ሀሳቡ ማቸው እንዲያደርግ ከታዳሚው በሚያገኙት ኮሜንት መሰረት የሪሰርች ፋይንዲንጋቸውን የበለጠ ማቸው እንዲያደርግ ይጠቅማል ብሎ ይታሰባል። በሁለተኛ መልኩ ኦዲየንሱም ቢሆን አሁን ያለው የግራንድ ሪሰርች አጀንዳ ወይም ሪሰርች ቻሌንጅ ምንድን ነው የሚለውን ሀው ዘ ወርልድ ኢዝ ጎይንግ እንዴት እየሄደ ነው የሚለውን ጭብጥ የሚያገኙበት ይሆናል ማለት ነው። ስለዚህ የመጀመሪያው ዓላማ እውቀትን ማካፈል እና ሼር ማድረግ የመጀመሪያው ዓላማ ነው። ሁለተኛው እንደዚህ አይነት የምርምር ኮንፈረንስ ሲዘጋጅ፣ ሁለተኛው ቀልል አድርገን ማናየው አላማ ደግሞ ኔትወርኪንግ ነው። እንግዲህ በዚህ ኮንፈረንስ ላይ የሚሳተፉት በዘርፉ አሉ የሚባሉ ተመራማሪዎች አክሮስ በአገሪቱ በየትኛውም ጫፍ ያለው ነው፣ በአካል የሚመጣ ይመጣለ፣ በዙም የሚያቀርባለ። ስለዚህ እንደዚህ አይነት የፕሮፌሽናል ኔትወርክ ወደፊትም ለሚኖር የምርምር ስራ በጋራ ሪሰርች ላይ ለመሳተፍ በጋራ ሪሰርች ግራንቶችን፣ ሀሳቦችን ለማደራጀት ስለሚጠቅም ሁለተኛው ትልቁ ዓላማ ደግሞ ኔትወርኪንግ ይሆናል ማለት ነው። እንግዲህ ይሄ በእንድህ እንዳለ ሌላ ለአካደሚ ኮሚኒቲ ፐርስፔክቲቭ ስናየሆን ለአካደሚ ኮሚኒቲው የኖሎጂ ሼሪንግ ና ትራንስፈር ነው፣ የፕሮፌሽናል ወይም ኔትወርክ ማስፋት ነው። ለኮሚኒቲው እንዴት ሊጠቅም ይችላል ብለን የሚለውን ሀሳብ ብናይ እንግዲህ የምርምር ውጤቶች አንዳንድ ጊዜ ኢምፓክታቸው ኢሚዲየት ላይሆን ይችላል። ዛሬ የተሰራ ምርምር ዛሬውኑ ማህበረሰቡ ላይ ኢምፓክት ይፈጥራል ላይባል ይችላል። ግን የምርምር ሀሳቦች ማቹር እያደረጉ ሲሄዱ ወደፊት ወደ ፕሮዳክት፣ ወደ ፕሮቶታይፕ የሚቀየሩት የምርምር ስራዎች ናቸው ማለት ነው። ስለዚህ ዛሬ የተሰሩ የምርምር ስራዎች የበለጠ ማቹር አድርገው ወደ ፕሮዳክት፣ ወደ ቴክኖሎጂ ሲቀየር ደግሞ በጊዜ ሂደት ወደ ማህበረሰቡ የሚጠቅም ይሆናል ማለት ነው። ስለዚህ ህን ታሳቢ ያደረገ ኮንፈረንስ ነው። ይሄ ዛሬው የምርምር ጉባኤ ሰባተኛው ነው። በተለይ የዚህ የኮምቦልቻ ቴክኖሎጂ ኢንስቲትዩት የቴክኖሎጂና የምህንድስና ዘርፉ ላይ ፎከስ ያደረገ የምርምር ጉባኤ ነው። እንዲህ አይነት ጉባኤዎች ያው የተለመዱ ናቸው። ዩኒቨርሲቲው በተለይ በዚህ አመት ብዙ ኮንፈረንሶቹን አካሂዷል። አይ ቲንክ ይሄ ሶስተኛው ወይ አራተኛው ነው የሚሆነው እና ለዩኒቨርሲቲው ትልቅ ነገር ነው፣ ፕላትፎርም ነው ተመራማሪዎች ወደዚህ መጥተው አንደኛ የምርምር ውጤቶቻቸውን ሸር ያደርጋሉ። ሁለተኛ ደግሞ እንደ ዩኒቨርሲቲ ከሌሎች ተቋማት ጋር ከሌሎች ድርጅቶች ጋር የሚኖረን ግንኙነት ያጠናክራል እና ጥቅሙ በጣም መልቲ ዳይሜንሽናል ነው። መንግስት ፖሊሱን እያስተካከለ እየሄደበት ያለ ሂደት ስለሆነ የሚሰሩ የምርምር ስራዎች ወደ ተግባር ሊቀየሩ የሚችሉ ብቻ ሆነው ነው አሁን እየጀመር ነው ያለ ነው እና አሁን የሚቀርቡትም ኦልሬዲ በዩኒቨርሲቲው በዚህ በተቋሙ ደረጃ የሚሰሩ የምርምር ስራዎች ወደ ተግባር ሊቀየሩ የሚችሉ ብቻ ሆነዋል ማለት ነው። በተለይ በዚህ አመት ጀምሮ እነዚህን ቴዎሬቲካል ሆኑትን ቤዚክ የሚባለውን ሪሰርች እየቀነስ ነው እየቀነስ ነው። ዩኒቨርሲቲው የተግባር ዩኒቨርሲቲ ስለሆነ ማህበረሰቡና ኢንዱስትሪው ላይ ያሉ ችግሮች ላይ ብቻ ያተኮረ የምርምር ስራ ነው እየተሰራ ያለው ማለት ነው። ይሄ ይሄ ኮንፈረንሱም የተቀበሏቸው የተቀበልናቸው ፔፐሮች ይህንኑ መሰረት ያደረገ ነው። ወሎ ዩኒቨርሲቲ ዘርፉን ለማዘመን የሚያደርገው ጥረት ውጤታማ እንዲሆን የሚያስችሉ የምርምር ቤተ ሙከራዎችን የመገንባትና ግብአት የማሟላት ተግባራትንም እያከናወነ ይገኛል። የቴክኖሎጂ ተቋም ነው። በዲፈረንሽሽኑም ሲታይ ወሎ ዩኒቨርሲቲ አፕላይድ ዩኒቨርሲቲ ነው። በተለይ ደግሞ ይህኛው ካምፓስ ከኔቸሩም አንጻር ሲታይ፣ ተመራቂ ተማሪዎች፣ ተመራማሪዎች የኢንዱስትሪውን ችግር የሚፈቱ መሆን ይጠበቃል። ይህን ለማድረግ ደግሞ በካሪክረሙ ላይ ወይም ደግሞ ትምህርት በሚማሩበት ወቅት ሊሆን ይችላል። ተመራማሪዎች ሪሰርች የሚሰሩ ሊሆን ይችላል። ለዛ የሚሆን ኢንፍራስትራክቸርና ና ግብዓት ያስፈልጋል። ስለዚ አሁን እያደራጀን ያለ ነው። የምርምር ላብራቶሪ፣ የመማር ማስተማር ላብራቶሪ ብቻ ተብሎ የሚታይ አይደለም። ለአብነት ለማንሳት ያክል የሲቪል ላብራቶሪን ብናይ ለተማሪው ውጭ ኢንዱስትሪ ላይ ሂዶ የሚያየውን ፕራክቲካል ፌስ የሚያደርገው ቀድሞ እዚሁ የሚያይበት ስለሆነ በዘርፉ ያለውን ኢንዱስትሪ ሊል ለማድረግ በቂ የሆነ ክህሎት አግኝቶ ይወጣል የሚል እምነት ይኖረናል። ያ ብቻ አይደለም። ላቡ ኔቸሩ የመማር ማስተማር ብቻ ሳይሆን የሪሰርች ላብ ስለሚሆን በዘርፉ ደግሞ ያሉ ተመራማሪዎች ሀሳባቸውን እያደራጁ አዳዲስ ሪሰርች ፋይንዲንግ ቴስት ለመስራት ኢኖቬት ለማድረግ ምቹ ሁኔታ ይፈጥራ ብለን የምናስበው ስለዚህ አሁን በዩኒቨርስቲው ላይ ስፔሲፊካሊ ለማንሳት በኮምቦልቻ ቴክኖሎጂ ኢንስቲትዩት እያደራጀ ናቸው ያሉት ላቦች ከተልዕኳችን ጋር ቀጥተኛ ግንኙነት ያላቸው ለመማር ማስተማር የሚጠቅሙ መምራርን ለመመራመር የሚጠቅሙ ምቹ ሁኔታ እየፈጠረ ነው። በዚህ በሰሜን ወሎ፣ ደቡብ ወሎ፣ አፋር ሪጅን አካባቢ ያሉ የኮንስትራክሽን ኢንዱስትሪ ከዚህ በፊት በነበረው የተለያየ ቦታ እየሄዱ ነው የሚያሰሩት። ያ ደግሞ የሚወስደው ጊዜ አለ። ባሕርዳር ሂደህ ለመስራት የሚኖረውን እንግልት የሚወስደው ጊዜ ይኖራል። ወይ ባህርዳር ክልል ደግሞ አዲስ አበባ ነው። ይሄ የቴስቲንግ ሴንተር እዚህ መኖሩ ለኮንስትራክሽን ኢንዱስትሪው ጊዜ ከመቆጠብ አንጻር፣ ጊዜ ብቻ ሳይሆን ገንዘባቸውንም ከመቆጠብ አንጻር ትልቅ ፋይዳ የሚኖረው ነው ማለት ነው። ቴስት የሚሰራው ደግሞ እያንዳንዱ ዴታ ደግሞ ለወደፊት ለተመራማሪው ሌላ ግብዓት ይሆናል ማለት ነው። ስለዚህ ይህን የበለጠ እያጠናከር ላቡ የመማር ማስተማሪያ የምርምር መስሪያ ላክ ለኮንስትራክሽን ኢንዱስትሪ ለማህበረሰቡ ጭምር ደግሞ የቴስት ማዕከል እንዲሆን የበለጠ መስራት ማጠንከር ይጠበቅብናል። ወሎ ዩኒቨርስቲ የምርምር ኮንፈረንሶችን በማዘጋጀት በምሁራንና ተመራማሪዎች መካከል ትስስር ለመፍጠር ይሰራል። ዩኒቨርስቲው የሚያከናውናቸው ተግባራት የሀገራችንን እድገት በቴክኖሎጂ ለመደገፍ የሚደረገውን ጥረት በማገዝ በኩልም ከፍተኛ ሚና እንደሚኖረው ነው የኮንፈረንሱ ተሳታፊ ምሁራን የገለጹት። ዘመኑ የኤአይ ነው። ሁሉንም የምንኖርበት እያንዳንዱን አክቲቪቲዎቻችን በኤአይ እየተመራን እያስተካከልን ያለነው። ነገር ግን አንድ ሁለት ነገሮች ላይ የተለየ ትኩረት ሰጥተን ልንሰራ ይገባል የሚል ሀሳብ አለኝ። አንደኛው የኤአይ ቱልን እንዴት ነው የምንጠቀመው፣ እንዴት ነው ልንጠቀም የሚገባው የሚለውን ነገር በሚገባ ማየት ያስፈልጋል። ኤቲካል ኢሹዎች አሉ። ከህብረተሰቡ የአኗኗር እና የስራ ሁኔታ ጋር በሚመች መልኩ ልንጠቀመው ይገባል። አንደኛው እሱ ነው። ሁለተኛው ኤአይ የምንለው ነገር ወጣ ወረደ የሚሰራው ከሚማረው ከሚያየው ነው እና ለኤአይ ቱሎች የሚያስፈልጉ ነገሮችን ማቅረብ ያስፈልጋል። ለምሳሌ አንድ ኤአይ ቱል በሚገባ ስራውን እንዲሰራ ከዴታ ነው የሚማረው። ሶ እኛን የሚወክል ወይም ደግሞ እኛ የምንሰራቸው ነገሮች የሚወክል ዴታ ኢንፎርሜሽን በተገቢ ሁኔታ ማምረት እና ኤቲካል በሆነ መልኩ ማቅረብ አስፈላጊ ነው። ሰው በዚህ ዙሪያ ያሉ ባለሙያዎች ትኩረት ሰጥተው ሊሰሩ የሚገባው ነገር ዴታን ትክክለኛ ይሆን ማቅረብ፣ ሪፕሬዘንት ማድረግ፣ ማስቀመጥ እና ለጥቅም ለኤክስፐርመንቶች እንዲውል ማድረግ አንደኛው ነው። ሁለተኛው ደግሞ የኤአይ ቱሎች እና ኤጀንቶች ዲዛይን የሚደረጉበትን ሁኔታ ኢንፍሉንስ ማድረግ እነኚህ ሁለቱ ነገሮች ላይ በአግባቡ እየተሰራ ከተሄደ ወደፊት ኢትዮጵያ በቴክኖሎጂ ዙሪያ በአግባቡ የምትወከልበት ሁኔታ ይፈጠራል ማለት ነው። ስለ ኢትዮጵያ በቂ የሆነ መረጃ አቬይላብል፣ በጥሩ ኳሊቲ አቬይላብል እንዲሆን ከተደረገ እና እያንዳንዶቹ የስራ ሂደቶች አገር በቀል እውቀቶች ዲጂታይዝድ የሆኑ ከተቀመጡ ዲዛይን የሚደረጉት የኤአይ ቱሎች ንን ዴታ በመጠቀም ኤቲካል የሆነ አግባብነት ያለው የእኛን ካልቸርና ሁኔታ በሚያንጸባርቅ መልኩ ሰፖርት እያደረጉ ይሄዳሉ ማለት ነው። መሰረታዊ ነገር እኛን የሚወክል መረጃ በአግባቡ ተጠናቅሮ ሊቀመጥ ይገባል ማለት ነው። በከፍተኛ ትምህርት ተቋማት የአሰራ ሂደታቸውን እየቀየሩ ነው ያሉት ቴዎሬቲካል ባክግራውንድ ሳይሆን ፕራክቲካል የሆነ ባግራውንድ ታጥቀው የሚወጡበት ሁኔታ ጅምሮች አሉ። እየተሰራ ያለበት ሁኔታ አለ። አሁን የኮምቦልቻ ኢንስቲትዩት ኦፍ ቴክኖሎጂ ደግሞ ሳይ አሁን የጀመረው ጉዞ የቴዎሬቲካል ተኮር ትምህርቱ ሳይሆን ወደ ፕራክቲካል ተኮር ትምህርቱ ፎከስ አድርጎ እየሰራ ያለ ይመስለኛል። የፕራክቲካሉ ዓለም የሚፈለገውን ወንዝ ሊያሻግር እንደሚችል የተረዳ ይመስለኛል። ነክቶ እየሰራ ያለ ይመስለኛል፣ የኮምቦልቻ ኢንስቲትዩት ኦፍ ቴክኖሎጂ። ስለዚህ የፕራክቲካሉ ዓለም እንዲሰራ ከተፈለገ የምንቀርጻቸው ተማሪዎች አንደኛ ከስራ ቀጣሪነት መንፈስ የሚወጣ አስተሳሰብ እንዲይዙ ማድረግ። ሁለተኛው ነገር ደግሞ ሀገር ሁልጊዜ የተመቻቸ ነገር ባይኖርም ባልተመቻቸ ነገር ላይም ለውጥ ልናመጣ የምንችልበትን ኢንቫይሮንመንት ልጆቻችን የአእምሮ፣ የአስተሳሰብ፣ የእውቀት፣ የክህሎት፣ የሞራል ልዕልና እንዲኖራቸው ዲዛይን መደረግ መቻል አለበት። የዚህ አይነት አስተሳሰብ እንዲይዘው የኮንቨንሽን ኢንስቲትት ቴክኖሎጂ መስራት ይጠበቅበታል። ምክንያቱም ፕሮፌሽናሊዝም የሚረጋገጠው በተማሪዎቻችን ላይ የአስተሳሰብ የአመለካከት ለውጥ ሊያመጡ የሚችሉበትን መንገድ በክሎት በእውቀት በጥበብ በኮሚትመንት ሊሰራ የሚችልበት ኢንቫይሮመንት መቻስ ላለበት ብዬ ይጋበታል። በእንደዚህ አይነት ሴሚናሮች ላይ ከተለያየ ቦታ የተለያየ ልምድና ኤክስፒሪየንስ ያላቸው ሰዎች መጥተው ኔትወርክ ሲያደርጉ ለቀጣይ ስራ እድል ይፈጥራል። አንደኛ። ሁለተኛ እዚህ ቦታ ላይ እየቀረቡ ያሉት የሪሰርች እና የምርምር ውጤቶች ተመርጠው ነው የሚቀርቡት እና እነኝን የተመረጡትን ደግሞ በቀጣይ ወደ ኢንዱስትሪው የማስተሳሰር ስራ ሊሰራ እንደሚገባ እሙን ነው ማለት ነው። የተራቀቁ ቴክኖሎጂዎችን በአግባቡ ከመጠቀም ባለፈ ሳይንሳዊ ምርምሮችን የሚያካሂዱ የቴክኖሎጂውን ዓለም በቀላሉ የሚቀላቀሉና የፈጠራ ስራዎችን እውን የሚያደርጉ ብቁ ዜጎችን ለማፍራት መስራት እንደሚገባም ተመላክቷል። ቴክኖሎጂ ስላመጣህ ብቻ ሀገር ይቀየራል ማለት አይደለም። ያኔ የሚቀበል እና የሚለወጥ ሊለወጥ የሚችል የማይንድ ሴት ያስፈልጋል። ያ ማይንድ ሴት ደግሞ እያንዳንዱ ማህበረሰብ የእኔ ጉዳይ ነው ብሎ አብሮ ጋር የሚሰራበት ኢንዱስትሪዎች ስቴክሆልደር ሆነው ከዩኒቨርሲቲዎች ጋር ጆይንትሊ የሚሰሩበት ፕላስ እንደገና ደግሞ ሶሳይቲም ደግሞ የዲጂታል አለሙ እኛን ጥሎ ሊሄድ ነው። ሶ ስለዚህ በዚህ ዲጂታል አለም ውስጥ አሁን ካለው ኤንቫይሮንመንት ጋር አብረ መራመድ አለብን ብሎ መስራት ይችል ነው። ይህም ደግሞ አንደኛ ባለድርሻ አካላት፣ ሁለተኛ ነገር ፖሊሲ ሜከርስ ባለስልጣናት፣ ኦልሬዲ የፖለቲሽያንስ ቢሆን እነዚህ ሰዎች በጋራ ሆኖ ለሀገር እድገት ሊሰሩ የሚችሉበት ኤንቫይሮንመንት አብሮ መመቻቸት ያለበት ይመስለኛል። የወጣቱን ወይም የህብረተሰቡን በጠቅላላ አፕስኪሊንግና ሪስኪሊንግ የምንለው ኮንሰፕት አለ። ወጣቱ በተለይ እንዲሁም ሰፊው ህብረተሰብ በወቅቱ ያለውን ቴክኖሎጂ በአግባቡ እንዲጠቀመው ስልጠናዎች መስጠት፣ የተለያዩ የአዌርነስ ስራዎችን መስራት ያስፈልጋል። ሪስኪሊንግ ደግሞ የምንለው ስኪል ያላቸው ሰዎች አሉ። እነሱም ደግሞ እንደገና በየወቅቱ እንደየአስፈላጊነቱ ያንን ስኪል እንዲያሻሽሉ ማድረግ አስፈላጊ ነው ማለት ነው። በወጣቱ ላይ በተለይ ከወቅታዊ የቴክኖሎጂ ሁኔታ አንግል ወይም አንጻር አይቶ ቴክኖሎጂ የደረሰበትን ሁኔታ በአግባቡ ኤክስፕሎር እንዲያረጉ፣ ቴክኖሎጂ በጠቅላላ ኦፕን ነው። ወጣቱ ምናልባትም አንዳንዱ ነገር ቀድሞ ሄዶ ሊሆን ይችላል። ነገር ግን በአግባቡ መጠቀም እንዳለበት በስልጠናም በአወርነስም ሊቀረጽ እና ሊመራ ይገባል የሚል ሀሳብ አለ። ወሎ ዩኒቨርሲቲ በተግባር ሳይንስ ዩኒቨርሲቲነት የተሰጠውን ተልኮ ውጤታማ ለማድረግ የሚያስችሉ ተግባራትን በማከናወን ላይ ይገኛል። ቴክኖሎጂን በአግባቡ የሚጠቀም የሰው ሀብት ለማፍራትም ዩኒቨርሲቲው በትኩረት እየሰራ መሆኑ ተገልጿል። ግሎባሊ ኮምፒተንት የሆኑ ዜጎች ማፍራት ማለት ነው። ይሄ የማይቋረጥ ኮንቲኒስ የሆነ ሂደት ነው። በቂ የሆነ ዜጋ ታፈር ታፈራለህ ማለት ለኢንዱስትሪው እና መንግስት በተለያዩ ሴክተሮች በተለይ በዘዘርፍ ለሚፈልገው የሰው ግብዓት ማምረት ማለት ነው። ያ ሲሆን ደግሞ ዩኒቨርሲቲውም የራሱን አቅም እየገነባ ነው የሚሄደው። በጣም ሰፊ የሆነ የሂውማን ሪሶርስ ያለው ነው። ወሎ ዩኒቨርሲቲ ከሁለተኛ ዲግሪ አንስቶ ብዙ ቁጥር ያለው እስከ ሶስተኛ ዲግሪ በሀገር ውስጥ እና በተለያዩ የዓለም ሀገራት የስልጠና የአጭር ጊዜና የረጅም ጊዜ ስልጠናዎችን እየሰጠ ያለ ተቋም ነው። እነዛ ሰዎች እንግዲህ ቴክኖሎጂና እውቀት ቀስሞ ነው ወደኛ የሚመጡት። የሰስቴናቢሊቲ ጉዳይ ማለት ይሄ ነው። እና በዛ ልክ እንደው ሞሎ ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች የተሻለ የተሻለ ተስፋ ያለው የተሻለ የሰው ኃይል እያፈራ ያለ አሁንም ያለው ተቋም ነው። በሰባተኛው ሀገር አቀፍ የሳይንስ፣ የቴክኖሎጂና የፈጠራ ምጥቀት ለዘላቂ ልማት ኮንፈረንስ ላይ የተሳተፉ ምሁራንም ዩኒቨርሲቲው በተለይ የአካባቢ ብክለትን ከማስቀረት አንጻር የድርሻው ሚና መወጣት እንዳለበት አንስተዋል። ቀድሞ የአካባቢ ተጽዕኖ ግምገማ መስራትና ባለድርሻ አካላትን ማሳተፍ ተገቢ መሆኑንም ጠቁመዋል። ኮምቦልቻን ስናያት እስካሁን ፕሮዳክሽን ላይ ነው ፎከስ እየተደረገ ያለው። ግን ተረፈ ምርቱ የት ነው የተቀመጠ ያለው ወዴት እየደረሰ ነው፣ ኮሚኒቲ ጋር ያለው እንትን ተጽዕኖ ወይም ፋክተር ምንድነው የሚለው ነገር ከግንዛቤ ውስጥ ለማስገባት እንደዚህ ኮመን የሆኑ የጋራ ሳይንቲፊክ ስኮላሮች የሚገናኙበት ኮንፈረንስ ያስፈልጋል። እንደ ሀገር አሁን አንዳንድ የተጀመሩ እይታዎች አሉ። እነኛ እይታዎች እንደ መነሻ ግን ማጠናከር ያስፈልጋል። ለምሳሌ ከብቶች፣ እንስሳቶች ምናምን አሉ። ማህበረሰቡም ይኖራል። ታፕ ዋተር ነው ይሄ የከርሰ ምድር ውሀ ወይም ከኖርማል ከወራጅ ውሀ ጋር ነው ማህበረሰባችን የሚጠቀመው አሁን። ከከተማ ወጣ ስንል ደግሞ አብዛኛው ጊዜ ጉድጓድ ውሃ ነው የሚጠቀመው። ይሄ ውሃ ወርዶ ሄዶ ሄዶ ብዙ በኪሎ ሜትር ነው የሚጓዘው መድረስ ከሚችልበት ድረስ ያለው አካባቢ የኮምቦልቻ ነዋሪ ብቻ ሳይሆን ከኮምቦልቻ በብዙ ኪሎ ሜትሮች ርቀት ያለው አካባቢ ያለው ማህበረሰብ ተጠቂ ነው ማለት ነው። አሁን ይሄን ችግሩ ምንድን ነው ብሎ ለማወቅም ይከብዳል። አንድ መነሻው ከሩቅ ቦታ ነው ችግር ያደረሰው፣ ግን ደግሞ ሩቅ ቦታ ነው ሁለቱ ይራራቃሉ። ስለዚህ ማን ነው ይሄን የመፍትሄው አካል ማን ነው? ፋብሪካው አካባቢ ያለውና የሚመለከታቸው አካሎቶች እዚህ ላይ በጣም መፍትሄና ጥንቃቄ ሊያስፈልግ ይገባል ማለት ነው። እዚህ ላይ ደግሞ ምንድነው እያንዳንዱ በጥናት ላይ የተመሰረተ ስራ ቢሆን አለው። አሁን እኛ ሀገር ምንድነው ትልቁ ችግር ከኢንተርናሽናሉ መርሕና ሕግ ጋር ግን ተነባቢና ተዛማች የሆኑ ኮንፎርም የሆኑ ለኢንተርናሽናል ጥናት የቀረቡና የተቀመጡ የለም። ማህበረሰቡ በቀላሉ ሊያገኛቸው የሚችል መረጃዎች የሉ። ትልቁ ነገር ከማ ይጠበቃል? ከዩኒቨርስቲዎች ይጠበቃል፣ ከኛ ይጠበቃል ማለት ነው። ይህን በጥንቃቄ መስራት ያስፈልጋል፣ ኃላፊነትም አለብን። የአካባቢ ተጽዕኖ ግምገማ ሲባል እንግዲህ ምንድነው የሁነት ውጤት እንዳለ ውጤት እንዳለ ጉዳትም አለ። ስለዚህ ውጤት ካለ ጉዳቱ ምንድነው? ከኋላ ከበስተጀርባ የሚያስከትለው ነገር ምንድነው? ያን ለይቶ ማወቅ ያስፈልጋል ማለት ነው። ከዛ አንጻር አሁን ግምገማ ስንል እያንዳንዱ ነገር ምንድነው አውጥቶ ኦኬ፣ ጥቅም አገኘን ከዛስ? የሚለው ነገር ከግንዛቤ ስናስገባት ማለት ነው። ከረንት ያለው የኢንዱስትሪ ኢንቫይሮንመንት አሁን የሚሰራውን የባህላዊ አሰራር ወደታች በማስቀረት ዘመናዊ የሆነ የአሰራር ሂደትን ፍክለትን በመቀነስ ቴክኖሎጂን በማሳለጥ ፈጣን ቀልጣፋ ተደራሽነት ያለው የቴክኖሎጂ ስርዓት ለመምራት የሚያስችል አፕሮች ላይ ያለን መሆኑን ነው የሚያሳየው። በዚህ አይነት መንገድ የወሎ ዩኒቨርሲቲ ሪ ፈርቀዳጅ ሚናውን እየተጫወተ ያለ ይመስለኛል። አሁን መንግስት እያራመደ ካለው የቴክኖሎጂ የማሳለጠ ዲጂታል አለም ውስጥ መግባት አለበት የሚለው ፕሪንሲፕል ላይ የወሎ ዩኒቨርሲቲ ይህንን የደሰብን ናሽናል ኮንፈረንስ ማዘጋጀቱ ሪሊ በጣም አፕሪት የሚደረግና የሚያስደስት ነገር ነው። ዩኒቨርስቲው የተመሰረተበት አካባቢ የተለያዩ ፋብሪካዎችና ኢንዱስትሪዎች ያሉበት በመሆኑ ከእነዚህ ተቋማት ጋር ጥብቅ ትስስር በመፍጠር በጋራ መስራት እንዳለበት ያነሱት ምሁራኑ የሚሰሩ ጥናቶች ሰፊ አካባቢን ያካለሉ ውጤት አመላካች መሆን እንዳለባቸው ማሳስበዋል። ወሎ ዩኒቨርስቲ እንደ ዩኒቨርስቲ ማተኮር ያለበት በአካባቢው ካሉ የኢንዱስትሪ ተቋማት ጋር በትስስር አድርገው በጥንቃቄ ማህበረሰቡን ሊጎዱ በማይችል መልኩ ማህበረሰቡን እንዲጠቅሙ የሚችሉ ጉዳዮች ላይ በጋራ ሊንኬጅ ፈጥረው መስራት አለባቸው ነው። ለወይሎ ዩኒቨርሲቲ ኮምቦልቻ ያለው የኢንዱስትሪ ዞን በቂና ተመጣጣኝ የሆነ ነገር ነው ብዬ ነው ምገምተው። ይህን ደግሞ በአግባቡ ማኔጅ ካልተደረገ፣ የሚመለከተው አካል ማኔጅ ካልደረሰው ደግሞ ኮንስኩንሲ በዛው ልክ ነው። አሁን ወሎን ብቻ አይደለም ወሎን ሊያልፍ ይችላል። እና አንዳንድ ጊዜ እነኚህ ቶክሲክ ሜታሎች የምንላቸው ምንድን ነው በኮንሰንትሬሽናቸው በፒፒኤም ነው ፓርት ፐር ሚሊየን ወይ የሚባለው ደረጃ ነው። ጣም ዳሊቱ በሆነ መልኩ ያ ማለት ደግሞ ምንድነው በብዙ እዛ ደረጃ የሚደርሱት ማምተው ማሙተው ማሙተው ምተው ነው። በዛ ደረጃ ሲደርሱ ደግሞ በጣም ሎንግ ኪሎ ሜትር ነው የሚጓዙት። ስለዚህ የግድ ከሁሉ ከዚህ ዲስትሪክትም ሊወጣ ይችላል ማለት ነው እና ይሄ ኮንሰንትሬት ስፔሻሊ በሚጠራቀሙበት አካባቢ ምንድነው ወንዞች ኮመን የሆነ ፍሎ ከሌላቸው በሆነ አካባቢ የመጠራቀምና የመከማቸት ባህሪ ያላቸው የሚዘቅጥ ነገር አላቸው። ያን ለኮሚኒቲው ለእንስሳቱም፣ ለሁሉም ህይወት ላለው ነገር ጀስት ለሚታይ ህይወት ላለው ነገር ብቻ አለም አሳዎች፣ ለምሳሌ በጣም ለምሳሌ ሜርኩሪ ምናምን ላቸው ነገሮች ይሄ የውሃ ሀብታችን በጣም ፕላስ ደግሞ ሜርኩሪ፣ በሜርኩሪ ኤክስፖዝ የሆነ የሚመገብ ማህበረሰብ ደግሞ ለኩላዲት በጣም ኤክስፖዝ ይሆናል። ዛስ አሁን ችግሩ ይሄ ነው፣ ተያያዥነት አለ። ስለዚህ ህይወት ያለው ነገር ሰው፣ የሰው ልጅ ብቻ አለም ከሰው ልጅ በተጨማሪ ያለው ህይወት ያላቸው ነገሮች ይጎዳል። ተያይዞ ዞሮ ዞሮ ምንድን ነው ተያይዞ ይቀጥላል ማለት ነው። ይህን ወሎ ዩኒቨርሲቲ በጥንቃቄ ማኔጅ ማድረግ ያስፈልግበታል፣ ጀስ ኃላፊነትም አለበት ብዬ ነው የምረዳው። ወሎ ዩኒቨርሲቲ ካለበት ሁኔታና ካለበት ኮንቴክስት አንጻር ስናየው ምቹ ሁኔታ ያለ ነው የሚመስለኝ። እንደ ኮምቦልቻ ከተማ የተለያዩ ኢንዱስትሪዎች ያለበት ከተማ ከመሆኗን ግን ዩኒቨርሲቲው ከኢንዱስትሪው ጋር በቅርበት መስራት ከቻለ በተለይ አሁን በነዚህ አይነት ሴሚናር ወርክሾፖች ላይ የኢንዱስትሪውን ሰዎች በመጋበዝ ሀሳቡን እንዲያዩት ምን እየተካሄደ ነው ምን ሪሰርች እየተሰራ ነው የሚለውን ነገር እንዲያዩት ከተደረገ አንዱ የሁለት ወይም ደግሞ ሌላው ኢንተረስት ሊያሳድርባቸው ይችላል፣ ፍላጎት ሊያሳድርባቸው ይችላል። ይሄ ነገር ምን ይፈጥራል? አንድ ላይ የመስራትን ሁኔታ ያፋጥናል። ማለት ማንኛውም ቴክኖሎጂ ሲመጣ በጎጎንም እና እንደዚሁም ደግሞ ችግር ይዞ ነው የሚመጣው። ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም። ስለዚህ በፖሊሲም በአሰራርም ሊታይ የሚገባው ነገር ምንድን ነው? ቴክኖሎጂ በአግባቡ ሊጠና ይገባል። ይሄ ቴክኖሎጂ ምን በጎጎኖች አሉትና ምን ችግሮች አሉት? እነኛን ችግሮች እንዴት ነው የሚፈታው? ለምሳሌ በጎጎኖቹ ስራን ያቀላጥፍልናል እንላለ። እንዴት ነው የሚያቀላጥፈው? ምን አድርገን ስንጠቀም ነው እሱ ነገር ሀብትን የሚያደርገው የሚለውን ነገር ለጄኔሬሽኑ ማስረዳት ያስፈልገናል ማለት ነው። እንደ ችግር ደግሞ የሚገለጸው ቴክኖሎጂ ስንታገዝ የሚያግዘን ነገር ሁሉ ትክክል ነው ማለት አይደለም። ሰው ይህንን ህብረተሰቡ በሚገባ ሊያቀው ይገባል። በአግባቡ መረጃውን ተንትኖ ኢቫሉዌት አድርጎ መርምሮ ሊቀበለው እንደሚገባ ማስረዳት ያለብን። ዩኒቨርሲቲው የአካባቢ ብክለትና መሰል ችግሮችን ለማስቀረት ከዚህ በፊት ያከናወናቸው ተስፋ ሰጪ ጅምር የምርምር ስራዎች መኖራቸውን የኢንስቲትዩቱ የስራ ኃላፊዎች ይናገራሉ። ዌስት ማኔጅመንት ጉዳይ በቀላሉ የሚታይ አይደለም። አንደኛ ከተሞች ላይ የህዝብ ቁጥር እየጨመረ እየሄደ የሶሊድ ዌስት የቆሻሻ ደግሞ ምርቱን በዛው ልክ እየጨመረ ስለሚሄድ ይህን ማኔጅ ማድረግ በአግባቡ ማስተናገድ ግዴታ ነው የሚሆነው እና ወሎ ዩኒቨርሲቲ ምዝል ላይ በቴሌኮን ቦልቻ ከተማ ላይ አንድ ባለፈው አመት ከዛ ቀደም ብለን የጀመርነው አንድ ሜጋ ፕሮጀክት አለ። እዛ ያ ስራ እየቀጠለ ነው ያለው። ኦፍኮርስ ሌሎች የሀገር አካላት ነው የሚያስፈልጋል። ከተማ አስተዳደሩም በዚህ ላይ ትኩረት አድርጎ የትብብር ስራ ሆኖ እንዲቀጠል ይፈልጋል ና ይሄ በትክክል ታስቦ ወደፊት ኢንጌጅ አድርገንበት በትክክል በተለይ ቆሻሻን ማስወገድ ማስተዳደር ሲባል አሁን ዘመኑም ቅድም ሲባል እንደነበረው የኤአይ የቴክኖሎጂ ነው ቆሻሻውን ማስወገድ ብቻ ሳይሆን ከቆሻሻው ዩዜብል የሆነ ወይ ደግሞ ጠቃሚ የሆኑ ምርቶችን ማምረት በሚያስችል ሁኔታ ነው ማኔጅ የሚደረገው። ያ ማለት ዘመናዊ የቆሻሻ የአስተዳደር ስርዓት መከተል አለብን ማለት ነው። ሰብስበን ዳምፕ የምናደርገው ሳይሆን ሰብስበን ሌላ ጠቃሚ የሆኑ ምርቶችን የምናመርትበት ወያውት ነው የሚታሰበው። በዛ ልክ የሚሰሩ የምርምር ውጤቶች አሉ። በሂደት ከከተማ አስተዳደሮችና ከሌሎች መገራከራት ጋር እየሆኑ ይህን ወደ ተግባር መቀየር ያስፈልጋል ሳይንስ ቴክኖሎጂ ኢኖቬሽን እነዚህ የማይነጣጠሉና ወሳኝ የሆኑ ጉዳዮች ናቸው። አሁን አንዳንድ ጊዜ ምርምሮቹን መስራት ብቻ ሳይሆን የሰስቴኔብሊቲ ጉዳይ በጣም ወሳኝ ነው፣ የዘላቂነት ጉዳይ እና እያንዳንዱ የምርምር የምርምር ስራ የዘላቂነትን ወይ የሰስቴኔብሊቲ ጉዳይ ትኩረት አድርጎ ይሰራል። ይሄ በዩኒቨርሲቲውም የአካሄድ ስርአት በመንግስት ፖሊሲም ትኩረት የተሰጠው ጉዳይ ስለሆነ በእያንዳንዱ የምርምር ስራ በእያንዳንዱ የቴክኖሎጂ እድገት ስራ እነዚህ ዋና ነገሮች ናቸው። ወሎ ዩኒቨርሲቲ ኮምቦልቻ ከተማ ላይ የሚሰራው የሶሊድ ዌስት ማኔጅመንት ይባላል። ይሄ በእርግጥ በዩኒቨርሲቲ በጀት ብቻ የሚሰራ አይደለም። የአገር አካላትን ኢንተርቬንሽን ይጠይቃል። በጀት ኢንቴንሲቭ ስለሚሆን ዩኒቨርሲቲ ሊያሳይ የሚችለው እውቀትን መፍትሄን እንጂ የሚፋል የሚባለውን ሁሉ በጀት ይዞ ላይመጣ ይችላል። ስለዚህ ይሄ ፕሮጀክት በእርግጥ ሂደት ላይ እንደሆነ ያውቃለሁ። ስለዚህ ይሄ አንደኛ ዌስት እንዴት ነው መወገድ ያለበት? ዌስት ማስወገድ ብቻ ሳይሆን ደግሞ ዌስቱን ሶርስ ኦፍ ኢነርጂ ማድረግ ወይ ደግሞ ሪሳይክል አድርጎ ወደሆነ የሚጠቅም ነገር መቀየር ላይ ያካተተ ፕሮጀክት ነው። ፕሮጀክቱ በሂደት ላይ እንደሆነ ያውቃለሁ። የሊኩዊድ ዌስትም እንደ እንደዚሁ ነው። ሊኩዊድ ዌስት ላይ ኮምቦልቻ ከተማ አንድ መጠናት ያለበት ለምሳሌ ከብዙ ኢንዱስትሪ ከተማ እንደሆነ ይታወቃል። ከኢንዱስትሪ በእርግጥ የፍሳሽ አወጋገድ ሲስተም አላቸው፣ ግን ያ ማጥናት ይጠበቃል። ሊኩድ ዌስት እንዴት ነው እየተወገደ ያለው? ይሄ ሊኩድ ዌስት ግራውንድ ዋተር ላይ ኮንታሚኔሽን ሊያመጣ ስለሚችል በምን አይነት መንገድ ማኔጅ እየተደረገ ነው? ይህንንስ ደግሞ የከተማ አስተዳደሩ መረጃው የሚኖረው እንዴት ነው? ዌስት ማኔጅመንቱ ላይ ዲፌክት ሲኖር ከተማ አስተዳደሩ መረጃው የሚኖሩበትን መንገድ ሲስተም መዘርጋት ይጠይቃል። ስለዚህ በ እንደዚህ አይነት ስራዎች አንዳንዶች የተጀመሩ ቢሆንም ሙሉ በሙሉ ለመተግበር ግን የአጋር አካላትን ሚና ሪሶርስ ሞቢላይዝ ማድረግ ይጠበቃል ማለት ነው። አሁን ኮምቦልቻ ከተማ እንደምታውቀው ስማርት ሲቲ ለመሆን ብዙ ስራ እየተሰራ ነው። ስለዚህ እንደ ስማርትነስ ክሊንነስም ነው በተወሰነ መልኩ። ክሊን ለመሆን ደግሞ ይህንን የሶሊድ ዌስትም የሊኩዊድ ዌስትም ፕሮፐር ማኔጅ ማድረግ ማስወገድ ከተቻለ ደግሞ ያንን ሶርስ ኦፍ ሪሳይክል ተደርጎ ለሌላ ነገር የሚጠቅም መሆኑን

ወሎ ዩኒቨርሲቲ የምርምር ኮንፈረንሶችን በማዘጋጀት የማህበረሰቡን የቴክኖሎጂ የእውቀት አድማስ ለማስፋት እየሰራ ሲሆን በተለይ ሀገር በቀል እውቀቶችን መነሻ ያደረጉ ቴክኖሎጂዎችን ጥቅም ላይ ለማዋል በተመራማሪዎች በኩል ጥረት በማድረግ ላይ ይገኛል። በዩኒቨርሲቲ ምሁራን የተካሄዱ ጥናቶችን ወደ ምርት በመቀየር በተግባር ሳይንስ ዩኒቨርሲቲነት የተሰጠውን ሀገራዊ ተልእኮ ለመወጣት ይሰራልም ተብሏል። ኮንፈረንሶች በአጠቃላይ የምርምር ኮንፈረንሶች በዩኒቨርሲቲያችን በስፋት የሚካሄዱት ተመራማሪዎች ወይም ሳይንቲስቶች የቀመሯቸውን ነገር የሰበሰቧቸውን ነገር ለሁሉም ሕዝብ የሚያሳውቁበት እውቀት የሚሸራሸርበትና ለሁሉም ሰው የሚሰራጭበት አንዱ መንገድ ነው። እና አሁን ቴክኖሎጂ እየፈጠነ ነው ያለው። ስለዚህ አብሮ መፍጠን ግድ ይላል። ግን የእንትኑን የአገር በቀሉን እውቀት ሳንረሳው መሆን አለበት። እና ቴክኖሎጂን ስንጠቀም ስነ ምግባርን ባካተተ መልኩ ተደራሽነትን ባካተተ መልኩ እንዲሆን ከየቦታው ያመጣናቸው የቁልፍ ተናጋሪዎቻችን እያወረዱት ይገኛሉና ትልቅ ቫሊዩ አለው ብዬ አስባለሁ። ወደፊትም ለሚሰሩት ተመራማሪዎቻችን አሁንም እየተሳተፉበት ያሉት ተማሪዎቻችን፣ ተመራማሪዎቻችን ለህብረተሰባችን እንዴት ቴክኖሎጂን ወይም አሁን የመደረስንበትን ነገር በተገቢ ሁኔታ እንጠቀምበት የሚለውን ሀሳብ በመወያየትና በመግባባት ችግሮችን ለመፍታት በመጣር ይጠቀሙበታል ብዬ አስባለሁ። ምርምር ዝም ብሎ እውቀቱን ማንሸራሸር ብቻም ሳይሆን ወደ መሬት ማውረድ ስለሚያስፈልግ እንደሚታወቀው ዩኒቨርሲቲያችን ተግባር ተኮር ዩኒቨርሲቲ ወደዛ እንትን እየተሸጋገረና ወደዛ እየሄደ ነው። ስለዚህ በተመራማሪዎቻችን የተሰሩ ስራዎችን ወደ ተግባር መቀየር፣ ለምሳሌ ምርጥ ዝርያ ማፍራት፣ ማሽነሪ፣ ለምሳሌ የእኛ ሲቪል ኢንጂነሪንግ ላይ በጣም በዚህ በሰሜን ምስራቅ አካባቢ ያለውን ስራ ለመስራት ትልቅ ለብ አለ። ስለዚህ ወደዛ መተግበር ለምሳሌ የዩኒቨርሲቲ ኢንዱስትሪ ትስስራችንን ንትን እያጠነክረው እንሄዳለን። ምክንያቱም ኮምቦልሻ ትልቅ ኢንዱስትሪዎች አሉበት። ስለዚህ እሱን ለማድረግ ወደ መሬት ለማስረጽ መምህራኖቻችን የጀመሯቸውን በዚህ ዓመት ወደ ስድስት የሚሆኑ ማሽነሮች እንትን በማበልጸግ ወደ ላይ ከፍ በማድረግ ለህብረተሰቡ ጥቅም ላይ እንደሆኑ ከዛ ዩኒቨርሲቲ እንደገና ደግሞ እነዚህም ወደ ገበያ በመቀየር ኢንተርፕራይዝ በማድረግ አውቶኖመስ ወደ አውቶኖሚክ እንዲመጣ ለማድረግ ያገለግላሉ። ህብረተሰቡ ደግሞ በዛ ላይ ተጠቃሚ ይሆናል። የእኛ ተመራማሪዎች ሳይንስ እውቀትን ወደ ተግባር ይቀይሩታል ማለት ነው። ኑሮ ይሻሻላል ማለት ነው። እንደዛ ለማድረግ ነው ይሄ ሁሉ ዝግጅት። የሚጣሩ ትብብር ያለው ተጠቃሚው፣ ተመራማሪው፣ እንደገና ደግሞ ፖሊሲ ሜከሩ ሳይንስን ወደ መሬት አውርዶ ተግባራዊ ላይ ማድረግና አገርን መቀየር፣ አገርን ማሳደግ፣ ህብረተሰብን መጥቀም ነው። ወሎ ዩኒቨርሲቲ የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ የተለያዩ ቴክኖሎጂ ተኮር የማህበረሰብ አገልግሎት ተግባራትን እያከናወነ ነው። የምርምር ኮንፈረንሶች ጠቃሚ ፕሮጀክቶችን ወደ አካባቢው በማምጣት በኩልም ጉልህ ድርሻ እያበረከቱ መሆኑ ተመላክቷል። አንዱ የዩኒቨርሲቲ ሚሽን የማህበረሰቡን ችግር መፍታት ምርምር መስራት የተጀመረው ኢኒሽቲቭ ጥሩ ነው። እንደነገርኩ ከመደበኛ ሪሰርች በመውጣት ሚጋ ሪሰርች ግራንቶችን በማፈላለግ ዲሬክትሊ ማህበረሰቡን ችግር ሊፈታ የሚችል መስራት ቀጣይነት ያለው መሆን አለበት። ዞሮ ዞሮ ይሄ ግን እንደነገርኩ ብዙ ኔትወርኪንግ ይጠይቃል፣ ሪሶርስ ሞቢላይዝ ማድረግ ይጠይቃል። የአንድ ወቅት ኢኒሽቲቭ ጥሩ ነው። ይሄ ግን ቀጣይነት ባለው መንገድ ሲሰራ፣ ብዙ ስቴክ ሆልደሮች ኦንቦርድ ሲመጡ በዛ መንገድ ነው ችግር ሊፈታ የሚችለው። ስለዚህ ወሎ ዩኒቨርሲቲ አሁን የጀመረውን ጥሩ ጅማሮ ኢኒሽቲቭ የበለጠ አጠናክሮ ይቀጥላል። አሁን ስንሰራ በምናገኘው ኤክስፒሪያንስ የበለጠ ሌሎች ሀገር አካላትን የመሳብ ይኖራል። አሁን በሚገኘው ኤክስፒሪያንስ የበለጠ እውቀት ክህሎት ይኖራል። ስለዚህ ይህም የበለጠ ደግሞ በማሳደግ አሁን የተጀመረው ኢኒሽቲቭ በደንብ ጠንክሮ ትንሽዬ ቢሆን ማህበረሰቡን ሊጠቅም የሚችል ነገር ላይ መስራት እቅድ አለ፣ እንሰራለን ብዬ ነው ማስበው። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የነበረው የማህደር ወሎ መሰናዷችን እስካሁን የተከታተላችሁትን ይመስል ነበረ። በዛሬው የማህደር ወሎ መሰናዷችንም በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት ያዘጋጀውን ሰባተኛውን ሀገር አቀፍ የምርምር ኮንፈረንስ ነበረ ወደ እናንተ ያደረስ ነው። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ሳምንት በተመሳሳይ ሰዓት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት፣ መልካም ሳምንት